ሰላም ጤና ይስጥልኝ። የዞላ ትዩብ ተከታታዮች፣ መተናል መተናል መተናል መተናል። እንደተለመደው በተሽከርካሪ ወንበር ላይ ቁጭ ብለን እንግዲህ መረጃውን ልናደርስ ነው። ያው እንደተቀየማችሁኝ እርግጠኛ ነኝ። እየደረሱ ነው ዞላ ትዩብ መረጃ ማን ሊያደርሰን ነው? ይሄን ያህል ጊዜ የጠፋው አንድ ወር ነው፣ ሁለት ወር ጠፋ እኮ ስትሉኝ ነበረ። ለካ ማግባት እንደዚህ ደስ ይላል። ለካ መሞሸር እንደዚህ ደስ ይላል። ለካ ጫጉላ ምናምን የሚሄዱ እያሉ የሚሄዱ ሰዎች ለካ እንደዚህ ይጥማል። ውይ! ለማንኛውም ግን ዛሬ የመጣንበት ጉዳይ መቅደስ ደበሳይ እስከ ዛሬ ድረስ እንዴት ነው ከኤቤስ ጋር ያላትን ጉዳይ ያልጨረሰችውና ወደ ፍርድ ቤት ያቀናችው ምክንያቱ ምንድን ነው? ትዳሯንም ፈታለች ይባላል፣ በነገራችን ላይ አልሰማችሁማ አጠፋዋ ማ ይነግራችኋል። ማይንገራችሁ የለማ ሰው የለማ። ማናለ እንዴ፣ ማናለ። እሺ፣ ያለውን ነገር እንግዲህ ወደ እናንተ እያንዳንዷን ዝርዝር ብትንትን አርገን ወደ እናንተ ለማድረስ እንደተለመደች የፈረደባት ተሽከርካሪ ወንበር አለች፣ እሷ ላይ ቁጭ ብለን እናደርሳለን። ከእናንተ የሚጠበቀው ምን ምን ይጠበቃል? ከናንተ ከእናንተ ምንም የሚጠበቅ ነገር የለም። ታቁታላችሁ፣ ያው የጣት አሻራችሁ ይሰራ ላይሰራም፣ ጣታችሁ ትንቀሳቀሳለች አትንቀሳቀስም፣ የሆነ ያለ ክሊክ ስታደርጓት የጣት ምልክቷ ትሰራለች ትበራለች፣ አትበራ ምናምን፣ ጥቁር ነች፣ እናንተ ጋር ምን አይነት ነች? ስትነኳት ምን አይነት ከረ ትሰጣለች? እንደዛ እንደዛ ነገር ነው። እሺ፣ እንግዲህ በእውነት በቁም ነገር ጠፋው፣ አ ወደ ሁለት ወር ያህል ከሚዲያ ላይ ጠፋውና መረጃዬን የምሰሙ ሰዎች በተለያየ ቦታ ላይ መረጃ ይደርሰኛል። ትጽፉልኝ ያላችሁ አረዞላ አረዞላት ይሄ ነገር እውነት ነው ወይ? አድርሰን እንጂ አንተን ነው የምንጠብቅ ያለ ነው። እስከ ዛሬ የተለያዩ ሰዎች እንኳን የሰሩትን መረጃ አንተ ካልሰራህበት አና ምንም ምናምን ስትሉ ነበር። እኔም ወደኋላ ተመልሽ ያን ነገር መስራት እንኳን ትንሽ እንትን ይላል። አሁን ግን ከዛሬ በኋላ ግን ምንም አይነት መረጃ ምንም አይነት መረጃ እንደማያመልጣችሁ ቃል እገባላችኋለሁ። በዚሁ እውነት እውነቷን ቁጭ ቁጭ ቁጭ ፍለፊት ፍለፊት እንደማደርግ ቃል እገባላችኋለሁ። እንግዲህ የጠፋውበት ጉዳይ አገር ቤት የብቼ ነው። የሀገራችን ሁኔታ ደግሞ ገባው ገባው፣ እዚህ ጋር እኮ ነኝ፣ ቦሌ ላይ ነኝ፣ አያችሁኝ እንደዚህ ነው ምናምን ለማለት ታውቁታላችሁ፣ አይመችም። ያው ያለው ሁኔታ አይመችም፣ እንደዛ የምትሉበት ወቅት ላይ አይደለም። ምናልባት እንደዛ የምንልበት ወቅት ላይ ደግሞ ይመጣና ወጥተን ካሜራችን ይዘን ገባን ገባን እኮ አያችሁን ው ምንድነው እሱ እዚህ ጋር እንደዚህ ነው ምናምን ብለን የምንልበት ወቅቶች ይመጡ ይሆናል። አሁን ግን በጣም ከባድ ነው፣ እንኳን እንደዛ የምንልበት አይደለም። ይዘን የገባነውን እቃ እንኳን ልቶ አላቁመው። ለማንኛውም እዚጋ ላቁመውና ያው ስለምታውቁት፣ ይሄ ነው ይሄ ነው ለማለት ስለምታውቁት ምንም እንትን አያስፈልግም። ቀን ሲወጣ ወደፊት እናወረዋለን። እሺ፣ ትፈራለህ ሆይ? ማን ነው የሚፈራው? ይፈራው ማን ነው የሚፈራው? ፋኖ ነው ሆይ? አዎ ፋኖ ነኝ። አሁን ቪዲዮ እየሰራው ነው። ወደዛ ሂጂ አዲሷ ሙሽራ ነች። በነገራችን ላይ አዲሷ ሙሽራ ነች። የምታናገረኝ የምታሳስተኝ ነው። እንግዲህ መቅደስ ደበሳይ ሁላችንም እንደምናቃት በኤቤስ ላይ የኤቤስ ድምቀት የነበረች ምርጥ የሆነች ጋዜጠኛ ነች። በእውነት በኤቤስ ላይ ተወዳጅነትን ካተረፉ ምርጥ የሆኑ ጋዜጠኞች መቅድ እየመጣች እንዴ የሚባልላት ፕሮግራሙን ቀጥ አድርጋ የምትይዝ በተሳተፈችበት በሙሉ ፈገግታና ደስታ ያለው እኛም እየሳቀን የምናየው ፕሮግራም ነበር እና ከኤቤስ ጋር እንግዲህ ያልተስማማችበትን ሁኔታዎች ያው በተደጋጋሚ ጉዳይ እንደነ እንዳወራ ነው ነው ስብሰባ ረግጦ መውጣት ነው የመጀመሪያው ፕሮግራም። ወይ ደግሞ ተዉ ይሄ ነገር እንደዚህ እንደዚህ ነው፣ ፈር እየጣሳችሁ ነው፣ እና ከፈር አትጣሱ ታዘዙ ሲባል በዛ ጉዳይ ነው እንግዲህ ረግጣ ወጣ አባይ ሚዲያ ላይ ወዲያው በትኩሱ አንዳንዶቹ በነገራችን ላይ ከሆነ ቦታ ላይ ሲለቁ ጥፍት የሚሉ አሉ። እንደው አሁንም እኔ እንደው ባለፈውም ተናግር የነበረች ብርክት የምትባል ልጅ ምናልባት አሁን ቻናል ዋል ላይ ስራ ብጀምር ብዬ ነበር ና ማስታወቂያ በተለያየ ቦታ ማስታወቂያ ብናገርም ብንልም አላገኙላትም እዛ ቦታ ቦታ ላገኙላት እና የሚጠፋሉ በትኩስ እሷ ብልጥ ነች በነገራችን ላይ መቅደስ ጎበዝም ነች ብልጥም ነች በእርግጥ አሁን ያው ሁኔታዎቹ እየቀዘ ከህዝብም ጋር መጋጨት ጀምራለች አስፊቲን ይመስላል ነፍሱን ይማረውና አስፋውን ይመስላል ብላ ያመጣችውም ሰው እባክሽ ተይ ብትባለም ያው ብዙ ከህዝብ ጋርም እንትን ውስጥ ገብታለች ህል ውስጥ ገብታለች ከአስፋው ልጅ ጋርም ተይ እያላት ያው ጥሩ ሙድ ውስጥ አልነበሩም እንደውም ያደረዋ ልጅ ነበርና ትንሽ እንደተቀየመ በቲክቶክ ላይ ያው አውርቷል ታይ ብሏትም ነበረ እና ትንሽ ያ ነገሮች መግዲን ትንሽ ከህዝብ እይታዎች ወይ ደግሞ ከተወዳጅነት እይታ ለማይረባ ብር ከአንድ ቪዲዮ ለምትገኝ የተወሰነች ሺ ዶላር ይሄ ነገር ቢቀርብሽ ይሻላል ያደራ ልጅሽ ይበልጣል እየተባለ በተለያዩ ቦታ በኮመንቶችም፣ በቪዲዮም፣ በምክርም ሰዎች ሲገስ ነበረ እና ይሄ ያው አደባባይ ፀሐይ የሞቀው ነገር ነው። ትንሽ አሁን ግን ትንሽ ቀዝቀዝ ብላለች። ከሰውየው ጋርም እየሰራች ነው እንዴ? አላወኩም። ብቻ ያው ፍንትኗ ስለቀነሰብኝ እኔም ወደ እሷ ጋር ወደ እሷ ቤት የሚሄድ ነገር ቀንሽ ያለው። አንዳንድ ጊዜ ሰዎች በጣም ተወዳጅነትን ሲያተርፉ በቃ ዋው፣ አሁን በቃ ጥሩ እየሄዱ ነው፣ ጥሩ ቦታ ናቸው፣ ጥሩ እየሰሩ ነው ምናምን ሲባል የሆነ እንቅፋት ነገር ወይ ሳያውቁት በራሳቸው ምክንያት እንቅፋት መቶ ይጥላቸዋል ወይ ደግሞ በቃ በዚህ ጋር ልለፍ ሲሉ የሆነ ሌላ ሰው መቶ እንደ እንቅፋት ሆኖ ይጥላቸዋል። እና ለምን እንደው አላውቅም እስቲል አሁን መቅዲ ላይ መቅደስ ደበሳይ ላይ የማየው ነገር ያ መንገጫ ገጭ ነው። የሆነ ሰዓት ላይ በጣም በህዝብ ዘንድ እን ጥፋት እንኳን ሆኖ በራሷ ነገር የሆነ ሚዲያ ላይ እንኳን መነጋገሪያ ብዙ ጊዜ ወቶባት እንኳን ሰው ይሸፍንላታል በቃ መቅዲ ጎበዝነች መቅዲ ትችላለች ከስሯ ልጥሏት ነው ምናምን ይላልና። አሁን ግን ትንሽ ሁኔታዎቹ ወይ ፕሮግራሙ ሁኔታዎች ምናምን ትንሽ የወረዱ መሰለኝ፣ እንደ ድሮ አይመስሉኝም። ያሉት ሁኔታዎች እንዴት እንደው ብቻ እንትን ባለልን ማለት ነው። ሰዎች ይሁን ወጥ ወጡ አሪፍ ቦታ ናቸው ሲባል ወረድ ይላሉ። አሁን ለምሳሌ እሸቱ መለሰም የሆነ ሰዓት ላይ እሸቱ መለሰ ዶንት ኪቲ ዶንት ኪቲ ነበር። አሁን ግን የሆነ ትንሽ የሆነ ቀዝቀዝ ብሏልና በሆነ ሰዓት ላይ ሳያውቁት ይሆን አውቆት ይሆን አላውቅም፣ የሆነ ጥፋት ያጠፋሉ። አንዳንድ ጊዜ ጥፋቶች አሁን ለኔም የሚታዩን ጥፋቶች አሉ። ወይ እንዲህ ባያረግ ኖሮ ምናምን ምናምን የምንላቸው ነገሮች አሉና እዚህ ጋር እንደዚህ ያደረገ ከህዝብ ጋር መጣላት ጥሩ አይደለም፣ ምናምን የምንላቸው ነገሮች አሉና ሳያውቁት፣ እያወቁ መስሏቸው የገቡና የሆነ ነገር ያጠፋሉና ያ ይመስለኛል ከህዝብ እይታ ወይ ደግሞ ከስማቸውን በጥሩ ሁኔታ ገንብተውት ትንሽ እንደገና የሚያስደነግጥ ነገር የሚጥልባቸው። አሁን ግን ዋናው ነገር መቅደስ ደበሳይ ለምንድን ነው ወደ ፍርድ ቤት የቀረበችው ከኤቤስ ጋር ያላት ጉዳይ ምንድን ነው የሚሉትን አጠር አድርጌ ለመናገር ከዚህ ቀደም ብርቱካን የምትባል የዩኒቨርሲቲ ተማሪ አይታችኋታል። ስቃይዋን አይታችኋታል። ለቅሶዋን አይታችኋታል። የተሰራባት ድራማ በመንግስት በኩል ወዲያው ቪዲዮ እንዲወርድ ተደርጎ ስቃይዋ እንዲሸፈን ተደርጎ እነ መቅዲም እነ ሉላ ሁሉም እንግዲህ ወደ ፍርድ ቤት ሄደው እንትን እያሉ ነበርና አሁንም የእሷ ጉዳይ ፍርድ ቤት ቀርቦ መቅደስ የሰጠችው ቃል፣ ለፖሊስ የሰጠችው ቃል እና ለፍርድ ቤት የሰጠችው ቃል ተመሳሳይ አይደለም፣ ይለያያል እና እንዴት እንደዚህ ሊሆን ቻለ እዛ የሰጠችው ቃል ይሄ ነው፣ አሁን ደግሞ የምትይው ነገር ይሄ ነው ተብሎ በዛ ምክንያት ከፍርድ ቤት ወይ ደግሞ ከዳኞች ጠበቅ ያለ ከረር ያለ ነገር ማስጠንቀቂያ ተሰጥቷታል እና ያ ነው ወደ ፍርድ ቤት ያስኬዳት። እንግዲህ ብርቱካን ምን ውስጥ ነው ያለችው? በምን ሁኔታ ነች? ፈጣሪ ነው የሚያውቀው። ፈጣሪ በሰላም እንዲያወጣት። ያሳለፈችው ከባድ ስቃይ አለ። በነገራችን ላይ ያየነው እንባ አለ፣ ያየነው እውነት አለ። ያ ሁሉ ነገር እያለ አሁን ደግሞ በምን ውስጥ እንዳለች ፈጣሪ ነው የሚያውቀው። እሷንም ፈጣሪ በሰላም በኢትዮጵያ ላይ በሰላም እንድትኖር እንመኝላታለን። ስለዚህ መቅደስ የሄደችበት ጉዳይ ያው ነው። ከኢቢኤስ ጋር በነበረችበት ሰዓት ላይ ነው የብርቱካን ነገር እንትን ያለው በዛ ጋር በተያያዘ ቃሎቿን ትክክል ቃል አልሰጠችም የሚል ነው ማለት ነው። ስለተከታተላችሁኝ ስለሁሉም ነገር በጣም አመሰግናለሁ። አሁን ግን እመጣለው አለው አለው አለው ያያ ዞላ